ሰደቃ ስጡ ይባል መቶ ብሩን አልፈው ሀምሳ ብሩን አልፈው አስር ብሩን አልፈው አምስት ብሩን አልፈው አንድ ብር መዘው የሚሰጡ በል ሳንቲም ቤት ካሌለው እንካ የማይሰጡ ሰዎች የማይረባ ነገር በየጊዜው ሞባይላቸው ላይ የመቶ ብር የሀምሳ ብር ካርድ እየሞሉ በቂለ ወቃል በከንቱ በማላያኒ ገንዘባቸውን የሚጨርሱ ብዙዎች ናቸው። ጊዜያቸው የሚያቃጥሉ ብዙዎች ናቸው። አባቷ ለመስገድ አራት ረካ ሁለት ረካ ለመስገድ ጊዜ ሌለው ሰው ከእንቅልፉ እንደነቃ ሞባይል ሲጎረጉር ኮምፒውተር ሲጎረጉር ይታያል። ማታ በጊዜ ተኝቶ ላይ ለተነስተው መስገድ ነፍሱ ማትፈቅድለት ሲተኛም ጀዋል አቅፎ ይተኛል። ሌሊት ላይ እንደነቃም ሱብሂ ላይ እንደነቃም ጠዋት ላይ እንደነቃም ጀዋል ይጎረጉራል። አዳን እየሰሙ ጀዋል ይጎረጉራል። መንገድ እየሄዱ ጀዋል ይጎረጉራል። መኪና እየነዱ ሞባይል ይጎረጉራሉ። ይገጫሉ፣ ይገጫሉ አደጋ ያመጣል። ታ ከቤተሰቦቿ እንኳ ውስጥ ቁጭ ብላ አባቷ ወንድሟ ባለበት ብስቅ በዛ መልክ ብስቅ ሀያ የላትም የሚያስበልን ሳቅ ማይክ ይዛ ወንድ ባለበት ግሩፕ ከት ብላ ስጋት ትወርዳለች። ማሻላ በዛው ድምጿ ከኋላ መታ ደግሞ ቁርአን ትቀራለች። በዚው ድምጹ የረሱሉን ላ ለም ሐዲት ታነባለች። በልካፍሮች ጨምላቅ የሆኑ ቦጥራቅ የሆኑ አደብ የሌላቸው የሴቶችን ስታይልሉ ማንጸባረቅ ይታያል። አንዳንድ ግሩፖች ላይ ስላ አሰላም ዓፊያ

ይህቺ ምድር ላይ ያሉ አዶንያ ላይ ያሉ ነገሮችን በሙሉ ሲፈጥራቸው ጥሩም መጥፎም ጎን ያላቸው አድርጎ ፈጥሯቸዋል። ከተፈጠሩ ነገሮች ሁሉ ሁሉም ጎኑ ጥሩ ነው የሚባል ከጀነት በስተቀር ምንም ነገር የለም። ሁሉም ጎኑ መጥፎ ነው የሚባል ደግሞ ከጀሃነም በስተቀር ምንም ነገር የለም። ጥሩም መጥፎም ጎን አለው ሁሉም ነገር ወይ አብዛኛውም ነገር። ብልህ ማለት ይሄን ለይቶ አውቆ በጥንቃቄ የሚጠቀም ሰው የበለጠ ይህን ጉዳይ አሳሳቢ የሚያደርገው ደግሞ ከዲን ጋር ከሸሪያችን ጋር መያያዙ ነው። ከተወሰኑ ወራት በኋላ ወይም አመታት ወዲህ ይህ ነገር ተስፋፍቷል። ማንኛውም ኢንተርኔት የሚያስጠቀም ጀዋል ያለው ሰው በሙሉ ወይም አብዛኞቹ ዋትሳፕን በሚጠቀሙበት ጊዜ በጥሩ ጎኑ ብቻ ነው የሚያዩት። ጥሩ ጎኑን ነው የሚመለከቱት በዛሬው አጭር መልእክቴ ዋትሳፕ ላይ ካሉ መዘዞች ጥቂቶቹን ለማየት እፈልጋለሁ። ጥሩ ጎኑን አንጠቅስም። አብዛኞቻችን፣ ሁላችንም ጥሩ ጎኑን እናውቃለን። በል ጥሩ ብቻ ነውም ብለው የሚከራከሩም ጥቂቶች አይደሉም። ዋትሳፕን የተለያየ ዓላማ ሰዎች ሊጠቀሙ ትችላሉ። እኛ ሙስሊሞች እንደ ሙስሊም ለሐላል እና ለመልካም ነገር ለኸይር ነገር ልንጠቀመው እንችላለን ሐራምን የሚያመጣ ከሆነ ወደ ሐራም የሚወስድን መንገድ መጠቀም በሙሉ ሐራም ነውና ይተዋል። የበለጠ ግን የሚያሳስበውና የሚያስሰንቀው ከአሁን ቀደም ከዚህ በፊት ደጋግ ቀደምቶች አንድን ሀዲት ለማገኘት ደረጃውን ለማወቅ ሰሒሕ ነው፣ ደዒፍ ነው ለማጣራት ቀናትን፣ ወራትን፣ ሳምንታትን ይጓዙ ነበር፣ ይለፉ ይደክሙ ነበር። እንደዚሁ አንድን ፈትዋ ለመስጠት ሰሐቦች ታቢዒዮች፣ ከዚያ በኋላም ያሉ አሁንም በዘመናችን ያሉ የአላህ ምርጥ ባሮች ጥንቃቄ ያደርጉ ነበር። ዛሬ ግን በዚህ በዋትስአፕ ምክንያት በዲን ዙሪያ፣ በእውቀት ዙሪያ፣ በዕልም ዙሪያ፣ በተከበረው በቁርአንና በሐዲስ ዙሪያ ትልቅ ክፍተቶች ተፈጥረዋል። ከዚህ ከመዘዞቹ ዋናውና ትልቁ አላህና ረሱል ላይ ያለ እውቀት መናገር ወይም መቅጠፍ ጥቂት የማይባሉ ሰዎች የት እንደቀሩ ማንጋ እንደቀሩ መችን እንደቀሩ ሳይታወቅ ሐታ የቁርአን ቋንቋ የሆነውን አረብኛ አስተካክለው መናገር ሳይችሉ ራሳቸውን አሊሞች ማድረጋቸው ሙፍቲዎች ማድረጋቸው፣ ከዚህም አልፎ ሲናገሩ፣ ፈትዋ ሲሰጡ እኔ እንደሚመስለኝ እኔ መገምተው አይቲንክ ያሉ ሙጅተሂድ ሆነው

ሐራም ያደረገባችሁ ብሏል። ከአሁን ቀደም የነበሩ የዲን መሪዎች፣ የዲን ሊቃውንት፣ አሁንም ድረስ ያሉ የአላህ ስብሐነሁ ወተዓላ ባሮች ዲንን አስመልክተው መናገር በጣም ይከብዳቸዋል። እየፈሩ የተጨነቁ የተጠነቀቁ ነው የሚናገሩት። ላኪን ይህ ዋትሳፕ ከመጣበት ጊዜ ጀምሮ በሌላ ጉዳይ ማውራት የማይደፍሩ ሰዎች ስለ ቢዝነስ አውሮብ ይባሉ ወይም ደግሞ ስለ ፖለቲካ አውሩ ቢባሉ የማላውቀውን ነገር እንዴት አወራለሁ ብለው ወደኋላ የሚሉ፣ ዲንን በተመለከተ ግን ሁሉም ራሱን የዲኑ አባት ያደርጋል። አርባ አመት አምሳ አመት የተማሩ ሰዎች ሁሉ የማይና የማይና የማይናገሩትን ያክል ሲናገሩ ይሰማል። ምራሳቸው ሁሉ ይረዝማል። በዲን ይፈላሰፋሉ። ይሄ አንድ ዋትስአፕ ያመጣው መዘዝ ነው። አላህን ልንፈራ ምንናገረውን ልናቅ ልንጠነቀቅ ይገባናል። አላህ ላይ ረሱል ላይ መቅጠፍ ከባድ ወንጀል ነው። ትልቅ ወንጀል ነው። ሐላልን ሐራም ያደርጋል፣ ሐራምን ሐላል ያደርጋል። ሁለተኛው ጊዜን ገንዘብን በማይረባ ነገር ማቃጠል፣ ጊዜን ገንዘብን በማይረባ ነገር ማቃጠል ወይም ደግሞ በማላ ያዕኒ በማይመለከተን ነገር ወይም ለዲናችን ወይም ለዱንያችን በማይፈየደን ነገር ጊዜና ገንዘብን ማቃጠል እዛ ውስጥ ያለው ዋትሳፕ ላይ የሚመጣው መልእክት በሙሉ አንተን አንቺን የሚመለከት አይደለም። የተከፈቱ ግሩፖች ሁሉም አንተን አንቺን የሚመለከቱ አይደለም። ሚን ሑስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ ተብሏል የአንድ ሙስሊም እስልምናው ከማማር ከመስተካከል ይቆጠራል፣ ማይመለከተውን ነገር ቸላ ማለቱ መተው። የተላኩ መልእክቶችን ሁሉ ከፍተን የምናነብ ከሆነ የተከፈቱ ግሩፖች ሁሉ ውስጥ ለመግባት መንጓጓ ከሆነ ሼር የተደረጉ ነገሮችን ሁሉ እየከፈተን ዳውንሎድ ያደረገን የምናይ ከሆነ የምናይበት ጊዜ ዳውንሎድ የምናደርግበት ገንዘብ አላህ ዘንድ ያስጠይቀናል።

ሀምሳ ብሩን አልፈው አስር ብሩን አልፈው አምስት ብሩን አልፈው አንድ ብር መዘው የሚሰጡ በል ሳንቲም ቤት ካሌለው እንካ የማይሰጡ ሰዎች ለማይረባ ነገር በየጊዜው ሞባይላቸው ላይ የመቶ ብር የሀምሳ ብር ካርድ የሞሉ በቃ ለወቃል በከንቶ በማላ ያኒ ገንዘባቸውን የሚጨርሱ ብዙዎች ናቸው። ግዜያቸው የሚያቃጥሉ ብዙዎች ናቸው። አምስት ደቂቃ አንድ አንድ ጁስ ቁርአን ለመቅራት አስር ደቂቃ አምስት ደቂቃ ቁጭ በል ይባሉ እሳት ላይ ከመቀመጥ የበለጠ ፈቃደኛ የማይሆኑ። ከዛ የበለጠ የሚያቃጥላቸው ኢንተርኔት ላይ ማታም፣ ቀንም ጠዋትም፣ 24 ሰዓት ጊዜያቸው የሚያቃጥሏል። ይህ ከሳራ ነው፣ ትልቅ ውርደት ነው። መች እንደምንሞት አናውቅም። አላህ ዘንድ ምን ይዘን ነው የምንቀርበው? ጊዜህን በምን ጨረስከው? 24ቱን ሰዓት በምን ጨረስከው? ገንዘብህን በምን ጨረስከው? ምን ጨረሹ ብንባል ይህ አላህ ዘንድ በቂ ምርት ይሆናል። የሰው ልጅ ማለት ጊዜ ማለት ነው። ጊዜውን ባግባቡ ካልተጠቀመ የሰው ልጅ እንዳልሌለ ይቆጠራል። የብነ አደም እነማ አንተ አንፋስ አንተ የሰው ልጅ ሆይ አንተ እንኮ አንተ እኮ የእስተንፋስ ስብስብ ነህ። በተነፈስክ ቁጥር ያንተ ማንነትህ እየተሸረሸረ እየተሸረሸረ ይሄዳል። ከዕለታት አንድ ቀን የመጨረሻ እስተንፋስህን ስትተነፍስ አንተ እንዳልነበርክ ትሆናለህ። እንዳሉት ሐሰን አልበስሪ ረሒመሁላህ ተዓላ። ጊዜያችንን በሆነ ባልሆነው ካቃተለን ነው ጀነት በተስፋ አንገባ። ከይር ስራ ተሰርቶ ነው የሚገባው። አሀ ለመስገድ አራት ረካ ሁለት ረካ ለመስገድ ጊዜ ያሌለው ሰው ከእንቅልፉ እንደነቃ ሞባይል ሲጎረጎር፣ ኮምፒውተር ሲጎረጎር ይታይ። ማታ በጊዜ ተኝቶ ሌይል ተነስቶ መስገድ ነፍሱ ማትፈቅድለት ሲተኛም ጀዋ ለቅፎ ይተኛል። ሌሊት ላይ እንደነቃም፣ ሱብሒ ላይ እንደነቃም፣ ጠዋት ላይ እንደነቃም ጀዋል ይጎረጉራሉ አዛን እየሰሙ፣ ጀዋል ይጎረጉራሉ መንገድ እየሄዱ፣ ጀዋል ይጎረጉራሉ። መኪና እየነዱ ሞባይል ይጎረጉራሉ፣ ይገጫሉ፣ ይገጫሉ፣ አደጋ ያመጣል። ሶስተኛው ዝሙት ላይ የዝሙት መግቢያዎች ላይ መውደቅ። የሚላኩ ነገሮች ሁሉ ኸይር አደለም። አንዳንዶቹ በስህተት መጥፎን ነገር ይልካሉ። ሌሎቹ ሆን ብለው እብሊስ የላካቸው የብሊስ ሰራዊቶች አሉ። ሆን ብለው መጥፎን ነገር ይልካሉ። ለመጥፎ ነገር ግሩፕ ክሪትሚ የሚያደርጓሉ። ለኸይር አድርገውት ደግሞ ኸይርን ያሰቡሉ። ኸይርን አያገኝምና እዛ ካሉ አባላት መሀል መጥፎ እያላኩ ወደ አንተ ይመጣል፣ ወደ አንቺ ይመጣል። በመሆኑም በአይን ዝሙት ለመስራት በጆሮ ዝሙት ለመስራት በር ከፍተዋል። ዝሙት ላይም ቀጥታ ጥለዋል። የተለያየን ነገር እያዩ ወደ ሐራም ይዟቸው ሄዷል። እንደዚሁ ኢክትላጥ መጥተዋል። ነቢዩ ሰለላሁ ዓለይሂ ወሰለም አደራችሁ፣ ወንዶች ያሉበትን አትግቡ። ሴቶች አደራችሁ፣ ወንዶች ያሉበት አትግቡ። ወንዶችንም እንደዚሁ ሴቶች ያሉበትን እንዳትገቡ ተብሎ ነበር። ዛሬ በግሩፖች አማካኝነት ወንድና ሴት ተቀላቅለው አንድ ግሩፕ ውስጥ ይቀመጣሉ። በይፋ እንኳ እስላሞች ሙስሊሞች እስከሆኑ ድረስ ግልጽ ስህተት ላይከሰት ይችላል። ላኪን በውስጥ መስመር የሚከሰተውን አላህ ነው የሚያውቀው። መንገድ ላይ በይፋ ሰው እያየ ሴትን የሚላከፉ ወንዶች፣ ሴትን ግሩፕ ውስጥ አግኝተዋት በውስጥ መስመር የፈለጉትን ከማድረግ ምን ይከለክላቸው? የሰው ልጅ ነፍሱ ዒፍ ናት። ደካማ ናት። ፊትና ደግሞ በኃይል ይስባል። የሴቷን ድምፅ ሰምቶ ወንድ ዘማ አይልም፣ የወንዱን ድምፅ ሰምታ ሴት ዘማ አትልም። በዛ ላይ ሴቷ የምትቅለሰለስ ከሆነ ወንዶም እንደዚሁ ከቃላት ምርጥ ምርጥ ቃሎችን የሚያወጣ ከሆነ ድምፁን ለማሳመር የሚሞክር ከሆነ የማያስቀው የሚያስቀው ከሆነ ኒያው ከቢት እና ቆሻሻ ኒያ ይዞ ገብቶ እዛ ላይ ማንበብ ማይፈልገውን ነገር ለመታወቅ የሚያነብ ከሆነ ሴቷም እንዲሁ ግሩፑ እንዳይቀዘቅዝ ብቻ እያለች ወታ ምታወራ ይቅርታ አድጉልኝና ምትለፈልፍ ከሆነ ምንድን ነው ዓላማዊ ግሩፑ? ምንስ ነው የምንጠቀመው? ከካፊሮች ምንድን ነው የተለየነው። እንዲሁ ቶፒክ እያሉ ብቻ ግሩፕ ክሪት እያደረጉ የሙእሚኖችን ጀነት የሚሸምቱበትን ወቅት የሚያቃጥሉ የለየላቸው የካፌር የሙጅሪም ግሩፖች አሉ። ከዛ ኮፒ የተደረገ የሚመጣ የእስላማዊ ግሩፕ በቁርአን ስም፣ በዳዕዋ ስም፣ በእስላም ስም ግሩፕ ተከፍቶ መዝናኛ ሁሉ የተባለ የካፌሮች መዝናኛ የእኛው የሙስሊሞች ግሩፕ ላይ ይለቀቃል። መዝናናትን ባዩ ቁጥር ሁሉ የምታዝናናው ሴት ከሆነ በድምጿ በጽሑፏ ከሆነ የማይቀር ነው ስሜት ይቀሰቀሳል። በውስጥ መስመር መጻጻፍ መላላክ ይጀመራል። ድምጽ ሲያምር ይባላል። ድምጽሽ ስታ ሲያምር ይባላል። ያለውን ተጨባጭ ነው የምናወራው። የእኛን ዐይብ ከኛ ውጪ ማንም መቱ አይችልም። ሊሸፍልን እንደ ላይችል በጥሩን እያ ብቻ ጥሩን ነገር ልናገኙ አንችልም። እንደዚሁ ወንድና ሴት ያለበት ግሩፕ ውስጥ ዘለ ኒካህ ይወራል? ስለ ጋብቻ ይወራል። አግቡ፣ አግቢ ይባላል። አንተ መች ነው የምታገባው? የኔ ተራ መቼ ይሁን? ወንዱ ሴት ላይ ቀለበት ሲያጠልቅ፣ ሴቷ ለወንዱ ስታቅፈው፣ የወንድና የሴት ምስል አንድ ላይ ተደርጎ፣ ሴቷ ተኳኩላ ቬሎ ለብሳ ከዛ ላይ ከታች የኔ ተራ መቼ ነው ተብሎ ይጻፋል። ይህ ሀቂቃ የሚያሳፍር ከሙስሊም ሴት ሀያ ካላ ሴት ማይጠበቅ ነው። እዛ ላይ ግሩፕ ውስጥ ካሉ ሰዎች ያንቺ ተራ ዛሬ ነው ብሎ መንገር የሚችል ሰው አለ

አራተኛው ሒፍ የሆኑ ደካማ የሆኑ አልፎ ሁሉ የተቀጠፉ ሀዲሶችን ማሰራጨት፣ እንደዚሁ መሰረተ ቢስ የሆኑ ቅሳዎችን መናገር፣ ምንጩ የት እንደሆነ የማይታወቁ ጽሁፎችን መልቀቅ፣ ማን እንዳዘጋጃቸው የማይታወቁ ሊንኮችን እዚያ ውስጥ ድምፆች አሉ፣ ቪዲዮዎች አሉ። ከሙስሊም ጋር የማይሄዱ በልእስልምናን የምንሉ የተለያዩ ጽሁፎች ቪዲዮዎች ኦዲዮዎች ይለቀቃሉ። ዕለሞች ደካማ ነው ብለው ያስጠነቀቁት ሐዲስ ሐዲስ ተብሎ ይለቀቃሉ። መሰረተ ቢስ ሲሆን አንዳንዴ አንዳንድ የሰሐቦችን ክብር ሚነካ የዕለሞችን ክብር ሚነካ እስልምናን የምንድ ታሪክ ሲያነብ ያገኘው ተብሎ ይለቀቃል። የጻፈው ኢብሊስ ይሁን አይሁድ ይሁን ነሳራ ይሁን ሺዓ ይሁን አይታወቅም። ብቻ ሲያነብ አገኘ። እንግሊዝኛ ያቃል ወደ አማርኛ የተረጎመ አረብኛ ያቃል ወደ አማርኛ የተረጎመ አማርኛም እንዲሁ የሆነ መልኩ ከሆነ ቦታ ያመጡታል ምንጩ ማን ነው ማን የጻፈው መቼ የተጻፈው የተጻፈበት ዓላማ ምንድን ነው አይታወቅም ይለቀቃል በዚህ መልኩ ዲኑል እስላምን መርዳት የሚያስብ ሰው ካለ ረሱል አያስፈልግም ነበር ብሎ ያምናል ማለት ነው ሁሉም በመሰለው ያቅሙን እያደረገ እስላምን እነስራለው የሚል ከሆነ ነቢይ አያስፈልግም እኛ የምንከተል ኡመቶች እንጂ የምናስከትሉ ኡመቶች አይደለም ከፊት መሪያችን የምንከተል እንጂ ድብርቅርቅ ያለካሄድ የምንሄድ ኡመቶች አይደለም። ነቢይ ሰለላሁ ዐለይሂ ወሰለም እያወቀ ሆን ብሎ እኔ ላይ የዋሸ መቀመጫው ጀሃነም እንደሆነ ይወቅ መቀመጫውን ያመቻች ብሏል። ለሰላት ወሰላም ሐዲስ ሰማው ይባል ተራ ሰው ያወራውንም በሐዲስ እንዲህ ተብሏል። በክሳ መልኩ የተወራውንም በሐዲስ ሰምቻለሁ በንግግሩ ሰላሳ አርባ ደቂቃ ሲያወራ አንድ የምካ የአላህን ቃል የረሱልን ቃል ያላወራበትን አንድ መሐጠራ አይሰማሉ። እዛ ውስጥ የተባለው በሙሉ ሐዲስ ሰማው ተብሎ ለሰዎች የተቆራረጠ በሐዲስ እንዲህ ተብሏል ይባላል። እንደዚሁ ቁርአን ከመስማት ይልቅ የረሱልን ሰሂህ ሐዲስ ከማሰራጨት ይልቅ ምንጩ ያልታወቀ ቅሳዎችን፣ ገጠመኞችን፣ ታሪኮችን ማሰራጨት በር ከፍቷል። የነቢዩን ዲን መጫወቻ እንዲሆን አድርጓል። እያንዳንዱ በሚለቀቀው ሊንክ ቁጥር ሙሲባና መዘዝ መጥቷል። ዲኑ ላይ ጃሂል ጅህልናውን አውቆ ዘም ማለት ሲገባው ዓሊም ሆኗል። ሁሉ አንዲትን ይሰማል፣ ያችን ከእሱ አጥፍ ድርብ ጨምሮ ጨማምሮ መርጎ ያስተላልፋል። ተው በሚባሉበት ወይም በምትባሉበት ጊዜ ነቢዩ ስ ላ ስለም በሊቁ ዐኒ ወለው አያ ከኔ አድርሱ አንዲትም አያ ቢሆን ብለዋል አው ነቢዩ ያሉት እኮ ካንተ አድርስ አይደለም ያሉት፣ ዐኒ ነው ያሉት ከኔ። እንደዚሁ በሌላኛው ሐዲታቸው ፈዋዓሀ አዳሃ ከማ ሰሚዐሃ ነው ያሉት ከኔ፣ ንግግርን ሰምቶ በሚገባ ተረቶት እንደሰማው ያሰማ ነው ያሉት። ጨምሮ ቀንሶ እዚህ ውስጥ ይሄ ይገባል ብሎ ራሱን ሙሐልል ዓለም ባሒት አድርጎ ሲያበቃ በዚህ በነቢዩ ሐዲት ሊደበቅና እሱን ሰበብ ሊያደርግ አይገባም። ሌላውና አምስተኛው በቀልድ ጭንብል በቀልድ ሽፋን ውሸትን መስፋፋት፣ እዛ ውስጥ ወንድና ሴቱ የመቀላቀሉ መዘዝ እንዳለ ሆኖ ወንድና ሴት ሲቀልዱ ሲጫወቱ ሲስቁ ይታያል። ሐታ ከቤተሰቦቿ እንኳ ውስጥ ቁጭ ብላ አባቷ ወንድሟ ባለበት ብስቅ፣ በዛ መልክ ብስቅ ሀያ የላትም። የሚያስበልን ሳቅ ማይክ ይዛ ወንድ ባለበት ግሩፕ ከትብላ ስቃ ትወርዳለች። ማሻአላ በዛው ድምፅ ኳኋላመታ ደግሞ ቁርአን ትቀራለች። በዛው ድምፅ የረሱሉን ላ ለም ሐዲት ታነባለች። በልካፍሮች ጨምላቅ የሆኑ ቦጥራቅ የሆኑ አደብ የሌላቸው የሴቶችን እስታይል ሁሉ ማንፀባረቅ ይታያል አንዳንድ ግሩፖች ላይ እንሰላለን። አሰላም አልዓፊያ ከመሆኑም ጋር እዛ ውስጥ ቁርአን አለ ሐዲት አለ። ቁርአንና ሐዲት ሊከበር ይገባዋል፣ የራሱ የሆነ መጃል ሊኖረው ይገባል። ውሃና እሳት አብሮ እንደማይቀመጠው ሁሉ ዘፈንና ቁርአን አብሮ አይቀመጠውም። ከዘፈን የማይተናነሱ ነሽዶችና ቁርአን አብሮ አይቀመጥም። ግሩፑን ለማሞቅ ከሆነ ቁርአኑም የመጣው ሐዲሱም የመጣው ዳኢውንም ጎትቶ እዛ የሚገባው ግሩፑን ለማሞቅ ከሆነ ላ አላህ ስብሐነ ወተዓላ እንዲህ አይነቱን የተንኮል ሥራ ስኬታማ አያደርግም። ሰዎችን ለማዝናናትና ለማጫወት ግሩፕ መክፈትም አያስፈልገውን ቁርአኑን እዛ መነገጃ ማድረግም አያስፈልገውን። ሰዎች የሚያዝናናቸው አላጡም፣ የሚያስቃቸው አላጡም። የቀልብ ስንቅ የሚሰጣቸው ወደ አላህ የሚጠራቸው ያጡት ግሩፕን ባይከፈት ባሉበት ሁሉ በሀላሉም በሀራሙም እየተጨማለቁ ነፍሲያቸውን ያዝናናሉ። ቃለ አላህ ቃለ ረሱልላህ እየተባለ ለልባቸው ፈውስ የሚሰጥ ነው የጠፋው። ስድስተኛው ኢንተርኔት በምንጠቀምበት ጊዜ ለረዥም ሰዓት ኮምፒውተር ማየት፣ ሞባይል ማየት፣ አይን ላይ የሚያመጣው ጉዳት፣ ልብ ላይ የሚያመጣው ጉዳት፣ ህጻናት ላይ የሚያመጣው ጉዳት ከግምት ውስጥ ሊገባ ይገባዋል። ጠዋት እንደተነሱ አይንን እዛ ላይ የሚደቅኑ ከሆነ ማታም እንደዚሁ ለረዥም ሰዓት የሚያዩ ከሆነ አይን ላይ ጉዳት ያመጣል፣ አለበ ላይ ጉዳት ያመጣል። በል ሰውነትን በሙሉ ሁሉ ፓራላይዝ ያደርጋል ለረዥም ሰዓት የሚቀመጡ ከሆነ። ዛሬ ላይ ቢሆን ይችላል ከጊዜ በኋላ ነፍስን የሚጎዳ ነገር ሌሎችን የሚጎዳ ነገር ማድረግ ደግሞ በሸሪያችን ይከለከላል። ለተወሰነ ሰዓት ቁርአን ቁጭ ብለህ ቅራ ቢባል ይንቆራጠጣል ሴቷም እንደዛው መሐበራ ድምጡ የሚጠቅምን ነገር አይሆንም የረሱሉን ሰለላሁ ዐለይሂ ወሰለም ሐዲት እየተማርክ ማታ አስቲ ለአንድ ሰዓት ለወለ ሰዓት ቁጭ በሉ የለም ላኪን ሌሊቱም በሙሉ ባልባል በቀልድ በጥያቄና መልስ እየተባለ ጠያቂው ማን ነው ተጠያቂው ማን ነው አይታወቅ ይሄን ያክል የሚያስጨንቅ ጉዳይ ነው ወይ የለም ሚዛንም የለም መለኪያም የለም ትዝ ለዋል የሆነ ጥያቄ ልጠይቃቸው ብዬ ነው፣ ሩሙን ላሞቀው ብዬ ነው። ቁርአን አንቀራም፣ ሐዲስ አንማርም፣ እስትግፋር አናደርግም፣ ዝክር አናደርግም፣ ቁጭ ብለን ራሳችን አንገመግምም። ጊዜ ማሳለፍ ያጠፍተን፣ ሩም ማሞቅ ያጠፍተን። ያለን እኮ አዱኒያ የስራ አለም ነው ያለ፣ ነው የመዝናኛ የመጫወቻ ሀገር አይደለም ያለን። ገንቢ የሆኑ ጥያቄዎችን መጠየቅ ትምህርት ከማስተላለፊያ ዘዴዎች መሀል አንዱ ነው። ላኪን ምን ጠይቀው፣ አብዛኛውን ጥያቄ ልብ ብለነዋል፣ ለጥያቄ የሚቀርብ ነው። ለመጀመሪያ ጊዜ እንደዚህ ያደረገ ማን ነው? ለመጀመሪያ ጊዜ እንደዚህ ያደረገች ማን ናት? እማ በአዱንያ ወይም በአኼራ ሊጠቅምን የሚችል ጥያቄ መሆን አለብን። ነዛ ህፃናት እንደዚሁ ከነዚህ ከኤሌክትሮኒክስ እቃዎች ጋር አብረው በሚሆንበት ጊዜ አንጎላቸው ላይ የሚፈጥረው ተጽዕኖ አለ። ይህ ራሱ የዚህን መዘዝ ከሚያከብዱ ነገሮች ይቆጠራል። ሌላውና ሰባተኛው የመጨረሻው የዲን እስላም ጠላቶች ኡመቱ ላይ መጫወት ይፈልጋሉ። ኡመቱን ማስተኛት ይፈልጋሉ። ስራቸውን እየሰሩ ኡመቱ ምንድን ነው የሚያስበው? ምንድን ነው የሚያደርገው? በመመልኩ ነው፣ ኡመቱን ማጥቃት የምንችለው በመመልኩ ነው፣ እኛ ላይ የበላይ መሆን የሚፈልጉት እያሉ ክትትል ያደርጋሉ። እነሱ ሌት ተቀን እስላምን ለመምታት ሂጃብን ለማጥፋት ቁርአንን ለማጥፋት ኡመቱን ከዲን እስላም ለማራቅ ጥረት ያደርጋል። ትክክለኛውን ሸሪዓ እንዳያውቁ፣ ሰዎች ቁርአን እንዳይቀሩ፣ ቁርአንን እንዳያስተነትኑ፣ እንዳያፍዙ፣ ሸሪያቸውን በትክክል እንዳይተገብሩ በቀጥታም በተዘዋዋሪም ጥረት ያደርጋል። ይህን ከሚያሳካላቸው አንዱ ኔትን በማያገባው ነገር ህዝቡን ቢዚ ያደርጉትን። እነሱ ድሮም ዱንያ ጀነታቸው ነው። ቢዚ ሆኑም አልሆኑም እዚሁ ነው የሚቀሩት ከእንስሳት የማይሻሉ ናቸው። ላክን እኛ ሙስሊሞች እጅግ በጣም ትልቅ ለሆነ ዓላማ ነው የተፈጠሩ። ትልቅ ዓላማውን ዘንግቶ ትልቅ መልእክቱን ቁም ነገሩን ዘንግቶ ከህፃናት ጋጎች ብሎ አይጫወትም። አላማ ያለው ሰው ለሊተሌ ለውፈጥኝ ተለሆ ፈርባዕ ቤነፍስከ እንተረአ መዐል ሀመል የተፈጠርከው እጅግ በጣም ለትልቅ ነገር ነው። ነፍሰን አደባ ሲዛት ከተጫዋቾች ጋር ብረህ አትጫወትን። እነሱ አላማቸው አዱኒያ ላይ መዝናናት፣ ከሁሉም በልጦ መገኘት፣ አላህን ማመፅ ላይ ግንባር ቀደም መሆን። እኛ ግን ዓክስን ነገ ጥለናት ምንሄድ አገርናት አዱኒያ አላህ ፊት ደግሞ ስንቀርብ ይዘነው ልንቀርብ የሚገባ መልካም ስራ ሊኖረን ይገባ። ዋና ሀገራችን ጀነት አኼራ ነው። አኼራ ደግሞ ሁለት ቤትን ያለው ወይም ጀነት ወይም ጀሃነም፣ በእኛ ምርጫ አይደለም በአላህ ምርጫ ነው። አላህ ደግሞ ማንንም አይበድልም። የሚጠቅምና የሚጎዳውን እዚህ ነግሮናል። አኼራ ላይ የሚጠይቅን ጥያቄዎችን እዚሁ በሰፊው አብራርተው ልናል ረሱል ሰለላሁ ዐለይሂ ወሰለም። ይህይህ ሁሉ ይጠብቃል። ተዘጋጅ ተበለና ከመሆኑም ጋር ሰላት በጀማ መስገድ ከሰላት በፊትና በኋላ ያሉ ሱናዎችን ለመስገድ ቢያንስ በየወሩ በየሳምንቱ ቁርዓን ለማክተም ፈቃደኛ ያልሆኑ ሰዎች ነፍሳቸው ሺ የማትላቸው ሰዎች የሚከብዳቸው ሰዎች በማይጠቅማቸው በል በሐራም ጊዜያቸውን ያቃጥላሉ። እዛ ውስጥ እንደዚሁ ከዲን ጋር የሚጋጩ ከሸሪያ ጋር የሚጋጩ የዲን እስላም ጠላቶች ያስገቧቸው ፒክቸሮች አሉ፣ ረምዞች ምልክቶች አሉ። ምንም አናቅ ሰላም ለማለት እጅ እናነሳለን ያ አነሳስ የምን ሃይማኖት የትኛው ሃይማኖት ሽዓር ነው ለይተን አናቅ እዛ ውስጥ የተለያዩ ቆሻሻ የሆኑ እምነቶች አሉ ቆሻሻ የሆኑ ምልክቶች አሉ ይሄን እኛው ሙስሊሞች እንጠቀመዋል መሰል የሆኑ መዘዞች አሉ እነዚህ መዘዞችን ያገናዘበ አጠቃቀም ልንጠቀም ይገባናል ሸርና ኸይሩን ለይተን ልናቅ ይገባናል አላህ ከሸሩ ይጠብቃል ኸይሩን ይወፍቅን ሰላም አሌይኩም